አንድ እንኳን ለሱ አታስብም እንዴ? አስብ! ስንት ነገር ነው ያደረገው? ወንድሜ እንድፈታ ፈልጋለሁ። በላይ ምንም ማረግ አልችልም። ቶፊቅ በእኛ ሕይወት ከዚህ በኋላ ምንም። ሶፊ ሕይወት ውስጥ ቶፊቅ ምንም። ስለዚህ ቶፊቅን አሳስረናል። እሱ እዛ ምስሩን ሲበላ እኛ ወይናችንን እንጠጣለን። እየዛተ ነው ምን እንድታረግ እየሞከርክ ነው? ምን ታደርጋለህ አሁን? ሲጀመር ውጣት። አትምጡ ሶፊ ጋር ቤት በር ከፍታችሁ አትግቡ። አንተም ቶፊቅም ባለጌዎች ናቸው። አንኳኩቼ ነው የገባሁት። የሚያስፈቱልኝ ነው የምፈልገው። አሁን ከእናንተ እጅ ላይ ነው ያለው። ደግሞ ነገሩን እያባባስክ ያለው አንተ ነህ ማለት እሷ

ሁሉም በኩራት ነው መውረው። ዛሬ ባዜ ሁሉም የእጁን አግኝቷል። ላጠፋው ጥፋት ተገቢውን ቅጣት አግኝቷል። ዛሬ ደስታዬን የማጣጠምበት ቀን ነው። በጣም የተደሰትኩበት ቀን ነው። ባዜ ያው ከሚዲያ ጠፋ ጠፋ ብሏል። እንግዲህ ልጅ ቶፊቅ ታስሮልናል፣ አሳስረናል። ያው ፍላጎታችን ይሄ ነበር። እያንዳንዱ ሰው ላጠፋው ጥፋት ተገቢውን ቅጣት ማግኘት አለበት። እሱ ደግሞ ከቅይ ከጥፋትም በላይ ነውር እየሆነ አስነዋሪ ነገር ያደረገው ሴት ልጅ ላይ እንደዚህ አይነት ነገር አይደረግም። ስለዚህ ተገቢውን ቅጣት አግኝተዋል፣ አሳስረኗል። ያው እሱ ፖስት እያደረገ አይመስለኝም። ሰው ፖስት እያደረገ አይደለም። ጠፍተዋል ከሶሻል ሚዲያም ተገቢውን ቅጣት ነው ያገኘው ብዬ አስባለሁ። ማለቴ በጣም በጣም ለረጅም ጊዜ እኔን እንኳን እያንቋሸሸኝ ነበር። ይሄ ወጠጤ ይሄ ቂጡን ያልጠረገ በስነስርዓት ምግቡን የማይበላ ልጅ ምናምን እያለኝ ነበር እሱ። ነገሩ አሁን እዛ ሆኖ ምስሩን ሲበለው ይነግረኛል ማለት። ያው አሁን ቀጥታ ማረሚያ ነው የሚገባው ብዬ አስባለሁ። ያው እኛ አሳስረናል ያለውን ነገር አሳውቀናል። ከዚህ በኋላ የፍርድ ቤት ትዕዛዝ ነው የምንጠብቀው፣ የፍርድ ቤት ውሳኔ ነው እየጠበቅን ያለ ነው። ስለዚህ እዛ ሆኖ እያንዳንዱን ነገር ያየዋል ማለት ነው። ያቺንም ሳቋን ይደግማታል። እዛ ሶፊ ጋር መጥፎ ነገር እያደረገ ይሳቃትን ሳቅ እዛ ቦታ ይደግማል። በዚህ ልጠይቀው ይሄዳለሁና ስጠይቀው ልጠይቀው ሲሄድ የራሱን ሳቅ ነው የምስቅበት እዛ ማለት ነው። ስለዚህ በጣም ደስተኛ ሆኛሉ ደስታ እንዳጣጥም ነው ሶፊ እያልኩ ማለት ነው። እንግዲህ ሶፊ ቤት በረን ያለሁት እንዳያችሁት፣ ይህንንም ቦታ በደንብ እንታስታውሱት ስለምፈልግ ነው። ይሄንንም አበባ ለሶፊ ግን ይሄ ነው የሚገባት ለሶፊ ቺን ጽጌረዳ አበባ ይዤላታለሁ። ይህኛውን እንኳን ቶፊቅ ላይ ሙድ ለመያዝ ያህል እንጂ ፈልጌው አይደለም። ስለዚህ እኔና ሶፊ ውስጥ ደስታችንን እናጣጥማለን። በዚህ ሰላማችንን ያገኛሉ። ሶፊም ከሌላ ጊዜ በላይ አሁን ውስጧ ሰላም አለ፣ ሰላም አግኝተናል። ቶፊቅ መታሰሩ ለሶፊ ትልቅ ነገር ነው፣ ማለት ሰላሟን ታገኛለች። የምታለቅስበት የምታዝንበት ምክንያት የለም፣ ከዚህ በኋላ ማለት ነው። ስለዚህ ልጅ ቶፊቃችን በልጅ ቶፊቅ እስታይል ሶፊ እያልኩ ገባለው ማለት ነው። በጣም አሪፍ ጊዜ ነው የሚኖረን። እኔና ሶፊ ውስጥ ምን እንደተዘጋጀልኝ አላቅም፣ ግን ትልቅ ሰርፕራይዝ እንዳለኝ እየነገረች ነበር። ከሶፊ ትልቅ ነገር ነው የምጠብቀው። ይችን ቀን ደግሞ ስንመኛት ነበር ሰላማችን እያገኘንባት ትልቅ ቀን ስለሆነች ብዙ ብዙ የምናሳያችሁ ነገር አለ፣ ብዙ የምናሳውቃችሁ ነገር አለ። የተዘጋጀልኝ ደግሞ ትልቅ ሰርፕራይዝም አለ ውስጥ ላይ። ስለዚህ ሶፊዬ እያለ እንገባለን። ሶፊ ደህና ነሽ? እንደምን መጣሽ? እንኳን ደህና ቁጭ ብለሽ በመጀመሪያ አብረን ተቀናዛ ያለ ካሜራ አሪፍ ጊዜ እንድናሳልፍ ነበረ ካሜራ በዛሬ ቀን ካሜራ ያልያዝኩኝ መች ይዛሉ። ዛሬ ደስታችንን የምናጣጥምበት ቀን ነው። ውጭ እንዳልኳችሁ በጣም ቆንጆና ውብ ነገር ነው የጠበቀኝ። ሶፊ እቺን ውብ አበባ በድጋሚ በጣም ቆንጆ አድርገሽ ነው የጠበቅሽኝ። በጣም ነው የሚያምረው። ማዛ ደግሞ ልዩ ነው። ያው መምጣት ግን ባቅ ኖሮ ከዚህ የበለጠ አድርጌ ይጠብቅ ነበር። ግን አላሰብኩም ማለት እንደዚህ ትመጣለ ምናምን አላልኩም። ምንድነው እንደዚህ ማማር? ከዚህ በኋላማ ማማር እኮ ነው፣ ከዚህ በኋላ የሚረብሸን ምን። ቤተሰቦቼን እረሳኋቸው፣ ሰላም ሳልላቸው። ለው ይቅርታ የኔ ወዶች፣ ትንሽ ሀሳቤን ሰረክ ሰላም ሳልላቸው ንሰርቅሻለ ታጋድሽ። ሰላም አለይኩም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ በሀገር ውስጥም በሀገር ውጭም ያላችሁ እህት ወንድሞቻችን የእኛን ደስታ ማየት የፈለጋችሁ ሁላችሁንም ሰላም ብያለው። ዛሬ እንግዲህ ያው ፉ ሳያስፈቅድ ነው ካሜራ ይዘው የመጣ ሳልዘጋጅበት ሳላስበው ነው ካሜራ ይዘው የመጣውና በመምጣቱ በጣም ደስ ብሎኛል። እናንተም ናፍቃችሁኝ ነበረ። በጣም ብዙዎቻችሁ ሶፊ ተሻለሽ ወይ ምናምን እያላችሁ ነበረ። ዛሬ አልሐምዱሊላህ ደህና ነኝ፣ ሙሉ ለሙሉ ተሽሎኛል። እንዲሁም ደግሞ በጣም ደስ ብሎኛል። የሁላችሁም ጥያቄ ዛሬ ተሳክቷል ማለት ነው። እና ፉዬ በጣም አመሰግናለሁ ማለት ሲከፋኝም ስደሰትም ከጎኔ ስለሆንክ አንተን ስለሰጠኝ አላህን አመሰግናለሁ። እንዲሁም ደግሞ ቤተሰቦቼ ከአላህ በታች እናንተን ስለሰጠኝ አመሰግናለሁ። እና ችርስ ለፍቅራችን ነው። ላጎርሳውንም በድጋሚ ለእናንተም አጎርሳችኋለሁ። ሶፊ እንደዚህ ደስተኛ ስትሆን በጣም ደስ የሚለኝ። ደስታ ይገባታል። ደስተኛ መሆን ይገባታል። የፍቅር ሰው ናት፣ አፍቃሪ ናት። ሰው በማፍቀሯ ብዙ ተጎርታለች። አንዳንድ ፍቅር የማይገባው ሰው አላ ለሶፊ አይደለም፣ እንደዚህ አይነት ሰው የሚገባት ማለት ለአፍቃሪ ሰውን እንደዚህ አይነት ሰው አይገባውም ነበር። ግን ያው እነዚያ ጊዜያቶች አልፈዋል። ከዚህ በኋላ ሶፊ ትካሳለች። ጥሩ ጊዜ ይኖራታል። ደስተኛ ትሆናለች። ይሄ ነገር ደግሞ የእኔ ኃላፊነት ነው። አታውራ ነው እሱ ካለ ደስተኛ ሆናሉ አደል፣ ቤተሰብ አንተ ካለልኝ ደስተኛ ሆናሉ ብዬ አስባለሁ። ያ ቤተሰቦቼም ሶፊን የምትወዷት እኛን የምትወዱ አደራ ሰጥታችሁኛል። ስለዚህ አደራችሁን በሚገባ ወጣሉኝ አንድ ወጠጤ ቦታውን አሲዘኗል። ልኩን አሲዘኗል። ማን ወጠጤ እንደሆነ ግልጽ ነው። ብዙ ጋም ሰዎች ግን ደስተኛ ይሻል። ውስጥሽ ሰላም ተሰምቶታል። ታስታውቃለች፣ ሳቋ ይናገራል። ከዚህ በኋላ ሰላም ነን፣ ሰላማችንን አግኝተናል። የሚበጠብጠን ምንም ነገር የለም። ቶፊቅ በእኛ ህይወት ከዚህ በኋላ ምንም ነው። ሶፊ ህይወት ውስጥ ቶፊቅ ምንም ነው። ስለዚህ ቶፊቅን አሳስረናል። እሱ እዛ ምስሩን ሲበላ፣ እኛ ወይናችን እንጠጣለን። ችርስ ለፍቅራችን፣ ለእናንተም። አላጎረስኩሽም። አምሮባል፣ ግን ደስተኛውናል። በጣም እድ ቤተሰብ አላማሩበትም አምሮብኛ እንዴ ቀልተል ምቾት ። አሁን ሰላም ገባች። አሁን ሰላም አግኙ። ሶፊ አትጨነቅብኝም፣ ሶፊ አታዝንብኝም፣ ምናምን ነገር አንድ የሚያስጨንቃት ነገር አስወግደናል። ያ እንደ ማስወገድ ነው ምቆጥረው ይዜ። ከዚህ በኋላ ረጅም ጊዜ ይፈረድበታል ብዬ አስባለሁ። ቢያንስ ቢያንስ ለሰራቸው መጥፎ ነገሮች ተገቢውን ቅጣት ማግኘት አለበት። መማሪያም ይሆነዋል። አይ ከዚህ በፊት ምናልባት ከዚህ በኋላ ምናልባት ሕይወት እንኳ ቢኖረው ከስተቱ መማር አለበት። ለሴት ልጅ እንደዚህ አይነት ነገር አይገባም እና በደንብ አድርገው ያሹልናል ብዬ አስባለሁ። ዝም ብለው አንድ ሶስት ዓመት ምናምን ይታሻል ብዬ አስባለሁ እንደዚህ አይነት ኢንፎርሜሽን የደረሰኝ ግልጽ የሆነ ውሳኔ ግን እኔም ሶፊም አልሰማንም። ስለዚህ ይህን ቪዲዮ ደግሞ አድርሱልኝ፣ እዛው እስር ቤት ብታደርሱልኝ ደስ ይለኛል። እስር ቤት ግን ስልክ አለ እንዴ? አይኖ ጓደኞቹም ሊጠይቁት እየሄዱም ቢሆን ድላችንን ስናጣጥም እሱን በማሳሰራችን ምን ያህል ደስተኞች እንደሆንን ቢያቅና ቢያሳዩት ደስ ይለኛል። ጓደኞቹ አድርሱልኝ፣ እዛው እስር ቤት ስጠይቁት ይህንን ቪዲዮ እንድታሳዩ ትፈልጋለሁ። እኔና ሶፊ ደስተኞች ነን። አንተ እዛ ትበሰብሳለህ ማለት ነው። ስለዚህ ግን ደስ ብሏላ በጣም ማለት፣ እንደ ዛሬ ደስተኛ ሆኖ አይቼ አላቅም። በቃ በምክንያት እኮ ነው። በዚህ ደስተኛ ስለሆንችልኝ ሰላም ስላገኘች ነው እየተደሰትኩት። እኔ ታገኘ፣ አንተ አሸነፍከን፣ ጉልበት እስኪዘን አብረ ከረምክን

ሊሆን ይችላል። ሳይሆን እርግጠኛ ሆነ ተናገር። አጥፍቶ አላጠፋም? አፖስቶል ምን ይላል? ሊያጠፋ ይችላል። እኔ ከሱ ጋር ማውራት አልፈልግም። አንተም፣ ሳይሆን ስለውን ወንድም ያለበት ሁኔታ በቃ። ግን ሰላም በቃ፣ አለቀ፣ ጨረስን። አንተም እንዴት ለምን እስር ቤት እኮ ነው ያለው እኮ ታዲያ ማን ይሁን ማን ይሁን ላጠፋው ነገር ተገቢውን ቅጣት ማግኘት አለበት ወንጀል እኮ ነው ወንጀል ሲሰራ ታዋትለው ወንጀል መስራት ወንጀል የሚባል ነገር አለ ሴት ልጅ እኮ ናት መድሀኒት ሰጥቶ አልጋ ላይ በጣም ነር የሆነ ነገር ነው በዚህ ልክ የምትከራከርለት ከሆነ ሶፊ፣ ከዚህ በላይ ትከራከርለት ይችላል። እኔ ቅርታ አርጎለት ነው እያልኳቸዋለ እኛ ሳይሆን ማለት እኔ ካልወንድሜ ሌላ ሰው ማንም የለም ብቻ አንተ ደግሞ ጥፋቱን ለምሮ ማታምንለት ሷናት የጠፋቸው እሺ ጥፋተኛ ሊሆን ይችላል አምናው ነው አይደለም እንዴት ነው አምናው ነበር ሄደቹ መዳኒት የሚያል ነገር አለ አሁን ማለት ምን እየተከራከርክለት ነው? የሰው ልጅ ሊያጠፋ ይችላል። ይሄ ከጥፋት እኮ ለጥፋቱ ተገቢውን ቅጣት እያገኘ ነው። ሰው እይታሰር አንተ ጥፋቱ ነው ከበር እያረክለት ያለው ከበር እያረኩለት አይደለም፣ ሲጀምር እንደውም ከዚህ በኋላ ሊፈረድበት ሁላ ነው እ ። አሁን እኛ ማስፈታታችን ምን ጥቅም የለም ወንድም የተፈርዶበት። እናንተ ሰላም ልትኖሩ ነው? ሁለታችሁ ለምን ለምንኖር? አትኖሩም። ጥፋት እኮ ነው ያጠፉ አጥፍቶ ክፋት ሊያጠፋ ይችላል ይችላል። ነው የመጣልኝ እንድታስፈቱልኝ ነው የምፈልገው። አሁን ከእናንተ እጅ ላይ ነው ያለው። ደግሞ ነገሩን እያባባስክ ያለው ማለት እሷ እና እሱ ዛሬ አይደለም ሶስት አመት በፊት ዛሬ መጣህ ወንድሜ እሷ ጋር የተዋወቀበት ለማለት የፈለግኩት ገብቶሃል መሰለኝ። አልገባኝም። ግን ምን መሰለኝ ወንድም፣ ያለፍተዋል አልኩህ እኮ። ይቅርታ እንድታረጉለት ነው እኔ የምፈልገው። በቃ ይቅርታ እንድታረጉለት። ደግሞ አንተ አሁን መተህ ምናምን የእኔ አሁን መምጣት አለመምጣት እናንተን አንተንም ቶፊቅን ማይመለከታችሁ። ሶፊ ሰላሟን ስጣት። ሰላሟን አገኝኩ እኮ ወንድሜ፣ ደግሞ ሰላሙን አላገኘ ወንድሜ። ሰላሙን ካላገኘ ደግሞ እናንተ እየዛተ ነው። ምን ምን ልታደርግ እየሞከርክ ነው? ምን ታደርጋለህ አሁን? ሲጀምር ጉጣት ሲጀምር፣ አትምጡ። ሶፊ ጋር ቤት በር ከፍታችሁ አትገቡ። አንተም ቶፊቅን ባለጌዎች ናቸው። እየተ አንኳኩቼ ነው የገባሁት። አልአንኳኩም እንደዚህ ብቻ ነው የገባሁት። እሺ አኗር እኔ ደሞ የጠበቅኩት አኪም ኮምር ደታች እኛ ይቅርታ ብናረግለት በተደጋጋሚ ከማጥፋት አይቆጠብም። ቶፊቅ አንድ እንኳን ለሱ አታስብም እንዴ አስብ። ያለሁኝ ስንት ነገር ነው ያደረገው። ወንድሜ እንድፈታ ፈልጋለሁ ሌላ

ወንድ ላይ እኮ እግራችሁ ጋር ወደኩኝ። አሁን እግራችን ስለ እንዳይጎዳ ብዬ ነው እንጂ ልክ ካልሆነ እሷን ማጥፋት አለበት መግደል አለበት። ማውራት አልፈልግም። አሪፍ ጊዜያችን ላይ ነው የመጣው። አትሆንም እን

ሶፊ ደስተኛ ናት። ከዚህ በኋላ ለወንድምህም ነገር ገባ አሳውቀው። ለወንድም ምን አይነትም ጊዜ እንደነበረ እግረ መንገድህን ከመጣህ ይቀር። ወንድሜ ሰላም ሳይሆን፣ እናንተ ሰላም። አቶ ትንሽ ነገር ቃል፣ ችግር የለውም። ዛቻቸውን እንኳ ትችላላችሁ፣ ሁለታችሁ አንተም ወንድምም ትችላላችሁ። መዛት ሶፊ እኔ እነዚህ ሰዎች ቤት ድረስ እንዲመጡ አትፍቀጂ ሶፊ። ስነ ስርዓታቸውን የማይዙ ከሆነ አሁንም ሌላ ነገር ነው የማደርገው። ገባሽ? ሰተት ብለው ቤትሽ ድረስ ሊገባው ይገባል። አሁን እንደለመደው ቶፊቅም እንደዚያ ያደርጋል። ገባሽ? በቻልሹ መጠን ይህንን ነገር ለማስቆም ሞክሪ። አይኖ ታያቸው ብቻ ግን፣ ጠንቀቀ በይ፣ ራስሽን ጠብቂ። በጠበቅ መሰለኝ ጤነኛ ጤነኛ አይደሉም፣ ገባሽ? ቆነታሙች ናቸው። ሲጀምር የመጡ ይዘት አሉ።